እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? እኮ አለ እንዴ? ለመለሰልህ እኮ ነው። አዳምጠኝ፣ እሺ። ማቴዎስ ወንጌል፣ ማቴዎስ ወንጌል ምዕራፍ 15 ቁጥር 18 እንደዚህ ይላል፦ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም ዓለት ላይ ቤተክርስቲያን እሰራለሁ። የገሃነም ደጅ የገሃነም ደጃች ጀጃችን አይችሏትም ይላል። ጀረሽ አንዴ የለም እኮ እያልክ ነበር። እኔም እልሃለሁ አንተ ቤት ውስጥ ነህ። አይዋ ጀረሽ እግዚአብሔር ክርስቲያን ቤት ጋና ታረ የለም እኮ እሱ አንዴ እያነበብኩልኝ እኮ ነው። እኔም እልሃለሁ አንተ ቤት ራሱ ኢየሱስ ክርስቶስ እኮ እንደዚህ ያለው እኮ ታውቃለህ። ስለ ቤተክርስቲያን ስለ ቤተ አምልኮ አይደለም ጥያቄ ክርስቲያን ሁኑ ብሎ አዘዘው ወይ ነው እኮ ጥያቄ። ጌታ እሱ ቤተ ክርስቲያን ይሰራል የገሃንም ደርሻትም አይችሏትም ማለት ምን ማለት ነው? ምን ማለት ነው ወደሚለው እንመጣለን። ክርስቲያን ሁኑ የሚለው ትእዛዝ የት ነው አሁን? ጥያቄ። እሺ፣ ማስረጃ ግለጽለ ትንቢተ ኤርሚያስ ምዕራፍ አንድ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ይሁድ ስላልሰራህ በሆድ ሳልሰራህ አውቀሃለሁ ከማኅፀንም ሳትወጣ ቀድሻለሁ፣ ለአህዛብም ነቢይ አድርገሃለሁ ይላል። ቀጣይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ብትወደኝስ፣ ትእዛዜን ጠብቁ ይላል። እንደዚህ ማለት ምን ማለት ነው? ከእኔ መንፈስ የትም እንዳትሄዱ እኔ ፈጣሪያችሁ ነኝ፣ እኔን እየፈጠርኩላችሁ ሙችላችኋለሁ። ገባት። ሰማይና ምድርን ራሱ እሱ እንደፈጠራት ይናገራል። ራእይ ኦሪት ዘፍጥረት ምዕራፍ አንድ ማለት ምዕራፍ አንድ እስከ 30 ገልጣ አለቀ ገና ማለት ነው። እዚህ መጽሐፍ ቅዱስ አንድ ገልጦ የማያውቀው ላይ ይገባል። በምንም እንደዚህ እንደዚህ ነው መጽሐፍ ቅዱስን ገልጦ ያ ነው ክርስቶስ። በክርስቶስ ስለማመን ክርስቶስን ስለመከተል እሱ አይደለም ጥያቄ። ተፈጫላረን ስለ ሃይማኖት ነው ጥያቄ፣ ስለግለሰብ አይደለም። የእግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ብለንስና የትኛው ቦታ ላይ የለም። ቤተ ክርስቲያን ሰራ አለው ማለት ክርስቲያን ነው አይደለም። ስለ ቤተ አምልኮ አይደለም ጥያቄ፣ ስለ ቤተ አምልኮ አይደለም፣ ስለ ሃይማኖት ነው። ክርስቶስን የሚያምን አሁን ተፈርዶበታል። ተፈርደበት አለ የሚልሽ ምንድን ነው ትርጉሙ? በእግዚአብሔር ቃል ላይ የተነገረው መቼም ነው

አብሽር ብዙ እንት ነው የውጮችን ቪዲዮ አይቼ ነበርና ሁሉም አምኖበታል። እንግዲህ ጥያቄዎች የምጠይቁ ልጆች ስለ እስልምና የሰማችሁትን የምጠይቁ ልጆች ተባረኩላለሁ። አመሰግናለሁ። ለምን ጠይቃችሁ ብለ አንቆጣም። እንዳውም ደስ ነው የሚለኝ። መታችሁ እዛ የተነገ የምትሰማቸውን ሁሉ ስለ እስልምና ማንኛውም ሰው በነፃነት መቶ መጠየቅ ይችላል። ማንም ሰው ማቅ አላህ ስብሐነ ወተዓላ ሁለት እጆች አሉት ሲባል ጊዜ ምን ማለት ነው? ወኪልታ ወኪልታሁ የሚን ይላል ሐዲስ ላይ ነቢያችን ለ ላ ለም ሁለቱም እጆቹ ቀኞች ናቸው ላይ የተናገሩበት ቦታ አለታቸው አ ታዲያ ምን ማለት ነው? ሁለቱም እጆቹ እንደዚህ ቀኝ ናቸው እ ግራ የለውም በሚል ተደርጎት አለ ሰው በመጽሐፍ ቅዱስ ላይ የትኛው ነቢይ እግዚአብሔርን አባት ነው ብሎ ጠርቶት ያውቃል? እግዚአብሔርስ የትኛውን ነብይ ልጄ ነው ብሎት ያውቃል ወይደር? የትኛውም በመጽሐፍ ቅዱስም ላይ ቢሆን ቁርአንም ላይ እግዚአብሔር አባቴ አባትነቱን የገለጸለት ነብይ አለ ወይስ? ነብይ መሆኑ ደግሞ እግዚአብሔርን አባቴ ብሎ የጠራው አለ? ነብያቶች እስራኤል የበኩር ልጄ ነው ብሎ ክርስቶስ ይናገራል። እስራኤል ያዕቆብ ነው። እስራኤል የበኩር ልጄ ነው ይላል። ልጄ እያለ ይጠራል። ልክ እንደሆነ፣ ብያቶችን መጽሐፍ ቅዱስ ላይ አባታችን እያሉ ይጠሩታል። ክርስቶስ ራሱ ያምናል፣ ይመሰክርላቸዋል። እናንተ አባታችን የምትሉት እናንተ አምላካችን የምትወርሱ ክርስቶስ ላይ ይሁዲዎች አባታቸው እያለ ይገልጽላቸዋል። አባታቸው እንደሆነ ኖኖ እሱ እሱ ሜቶድ ኦፍ ኤክስፕሬሽን ነው። ክርስቶስ አባታቸው እንደሆነ ያምናል እሱ ራሱ። ልክ እንዲሁ ልጅ እያለ እስራኤል የበኩር ልጄ ነው ይላል። ምን ትላለን? ኖ ኖ እንትን በነቢያት ደረጃ ነው። አሁን ዲስከስ ማድረግ የምንፈልገው ሆል እስራኤል የበኩር ልጄ ነው ይላል እያልኩህ እኮ ነው። ምን ትላለህ? በዚህ የበኩር ልጄ ማለት እስራኤልን የበኩር ልጄ ነው ሲል ፍጥረ ከፍጥረት ነው የተመረጠ የመጀመሪያው ስለሆነ የእስራኤል ሕዝብ ልጄ ያለው ማለት ነው። የሚለውን ቃል የተከተለ ነው። ደዛ ልጄ ይላል አይደለ፣ ልጄ ያለው ማንን ነው እያልክን ነው ማንን ነው ልጅ ያለው እዚያ ጋር? ኢየሱስን ነው ወይንስ ሌላን አካል ነው? እስራኤል የበኩር ልጅ ነው ብሎ የጠቀሰውን ነው አይደል የምትለኝ። እስራኤል የበኩር ልጅ ነው ብሎ ሲናገር እግዚአብሔር ምን ምን ኤክስፕረስ፣ ቅድም አዋድ የሚለውን ነገር ስትናገር ስለሰማሁ ነው። ለህታችን ዳዊት አይደለም ጥያቄ። እስራኤል የበኩር ልጅ ነው ሲል ጊዜ ኢየሱስን ነው ወይንስ ሌላን አካል ነው ነው ጥያቄ። ሌላን አካል ማንም ብሏል። እዚ ብሎ የጠራው ማንን አለ ብለህናል? አለ ያው ተነቢያት ተነቢያት ያው ማን ይላል? እስራኤል የበኩር ልጄ ነው ይገባኝ ይገዛልኝ ዘንድ እስራኤል ማን ነው? እንደ መጽሐፍ ቅዱስ ህዝብ ነው እስራኤል እስራኤል ይሁድ ዘርያ ያላቸው ህዝቦች መጠሪያ ስም። ከክርስቶስ ውጭ ማን ነው ልጅ ያለው ብልህናል፣ አይደለ? ከክርስቶስ ውጭ እንዳለ እነዚህን ሁሉ ህዝብ ያመጣሁልህ ማለት ነው ልጅ ጥያቄን። አንድ ልድገምልህ እስኪ፣ ይቅርታ ካልተግባባል። ከነበያት ከላካቸው ነብያት ነብያቶች ከእስራኤል አይደሉም? እንትን ተቀለለ እኮ ነው ከነብያቶች ውጭ ነው እዚህ ጋር እያለ ያለው ልጅ፣ እያለ ያለው ኖ ይሄኛውማ ይኸውልህ የበኩር ልጅ ነው ብሎ እስራኤልን ገለጸ። ማለት ከፍጥረት የመጀመሪያ የኔ ህዝብ ነው የተመረጠ ህዝብ ነው። ማን ነው እንደዚህ ያለ ልጅ ያለ? አውዱን ነው መረዳት ያለብን። አሁን ቅድም እህታችን አውዱ ብለህ ስታስቡ የተረ የተመረጠ ብለህ እራስህ እየተረጎንክ ነው። ልጄ ያለው ማን ነው ኢየሱስ ውጭ ብለህ ጠየከና አይደለ? ያ ነው በነቢያት። አሁን ደግሞ ለኔ የፈለኩት ምን መሰለህ፣ ነቢያቶች ከእስራኤል ናቸው አይደሉም? በፈለግከው መንገድ መሄድ ትችላለህ። ናቸው ናቸው። ስለዚህ ነቢያቶችን ልጄ ብሏቸዋል ማለት ነው።